ሰላም ሰላም፣ ጤና ይስጥልኝ ውድ የኪዱ አበሻዊት ቻናል ተመልካች እና ቤተሰቦች እንደምናላችሁልኝ፣ ሁላችሁንም በያላችሁበት ሰላምታ ይድረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ወይንም ድንገት እግር ጥሯችሁ ከሆነ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁኝ። እንዲሁም ደግሞ ቪዲዮን ከወደዳችሁት ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ እንግዲህ ከዚህ ዩትዩብ ቻናል ትንሽ ራቅ ብዬ የነበረ በአንዳንድ ምክንያቶች በስራም ሆኑ በተለያዩ ምክንያቶች በዛ የተነሳ ቪዲዮዎች እንደ በፊቱ ሰዎች ጋር እየደረሰልኝ አይደለም፣ እና ላይክ እና ሼር እንድታደርጉልኝ በፍቅር ጠይቃቸዋለሁ። እንግዲህ የዛሬውን ቪዲዮ ከመጀመራችን በፊት ሁላችንም ሀፒ በርዝደይ ሀፒ በርዝደይ እያለን እንድንጀምር አሳስባለሁኝ። ምክንያቱም ደግሞ ታዋቂዋ ቲክቶከር ዋንትያ ሰለሞን አስራ ስምንት ዓመቷን አክብራለች ማለት ነው። በመላው ኢትዮጵያውያን ቅብጥ ድርቅቅ ብላ ያደገችው ቲክቶከሯ ያው በቲክቶከርነቷ አሁን ላይ በደንብ ታዋቂ ስለሆነች ዋንትያ ሰለሞን 18 ዓመቷን ደፈነች። ያ ማለት ከኛ ከኢትዮጵያውያን ኃላፊነት እንግዲህ ራሷን ችላለች ማለት ነው። ለጨዋታ ያህል ነው፣ እሷ ራሷን ከቻለች ቆይታለች። እንግዲህ ስለ ዋንትያ ሰለሞን ልደት ላወራ ስመጣ ስለ ዋንትያ አንዳንድ ነገሮችን በዛው አብዛኞቻችን ስለ ዋንትያ የተሳሳተ አመለካከት ይዘን ነበረ የመጣ ነው። ያ ማለት ግን ምን ማለት ነው? ከእርዳታው በኋላ ለዋንትያ ማሳደጊያ ውስጥ ገብታ ከማሳደጊያ ወጥታ የራሴን ሕይወት መኖር ፈልጋለሁ ብላ ሚዲያ ከመጣችበት ጊዜ ጀምሮ እውነት ለመናገር ዋንትያን አብዛኛው ሰው በተሳሳተ ዓይን ነበር የተመለከታት። ሁላችንም ማለት ይቻላል እኔንም ጨምሮ ጥርጣሬ፣ ማለት ሌላ ችግር፣ ሌላ ነገር ውስጥ ትገባለች የሚል። በእርግጥ ሰው በጥላቻ አይደለም ያንን ነገር ሲናገራትም ወይንም ደግሞ በጥላቻ ለእሷ ጥላቻ ኑሮች ሳይሆን ሌላ ችግር ውስጥ ትገባለች ወይም ደግሞ ሌላ ነገር ደግሞ ሕይወቷ ነገ ይበላሻል፣ ያው ታዳጊም ከመሆኑ አንፃር አፍላ እድሜ ላይም ከመሆኑ አንፃር እና ደግሞ ያለ እድሜ ገንዘብ መያዝም ደግሞ በራሱ የሚያመጣው ችግርም ስላለ፣ ሌላው ደግሞ ተጨማሪው ነገር ዋንትያ የልጅ እናትም ስለነበረች፣ ሕፃን ልጅ አብራት ስለነበረች፣ ሕይወቷ ይበላሻል በሚል ስጋት አብዛኛው ኢትዮጵያዊ ዋንትያ ላይ ጥሩ ያልሆነ አመለካከት ነበረውና። ጥሩ ያልሆነ አመለካከት ብቻ ሳይሆን ጥሩ ያልሆኑ ቃላቶችንም ወደ ዋንትያ ሲወረወሩ ነበር። ነገር ግን ዋንትያ እነዚህን ቃላቶች ተጠቅማ ጥሩ አድርጋ ራሷን ሰርታ ጥሩ መሰረት ላይ ሆና እንድናያት አብዛኞቻችን የምናስበው ነገር ወይም ደግሞ ብዙዎቻችን የምናስበው ነገር ሁሉ ልክ እንዳልሆነ እያሳየችን ሴት ናት፣ በነገራችን ላይ ዋንትያ። ኦፍኮርስ፣ አሁንም የሚቀሯት ነገሮች አሉ። ይህ ማስተካከል ያለባት ነገሮች አሉ። ነገር ግን አሁን ላይ 18 ዓመት ሞልቷታል። ያ ማለት ደግሞ 18 ዓመት ከሞላት ቢያንስ ራሷን በደንብ ማገናዘብ ለራሷ ደግሞ መወሰን የምትችልበት ዕድሜ ላይ ደርሳለች ማለት ነው። አብዛኞቻችን ያው እንደምታውቁት ዋንትያ በ13 ዓመቷ የልጅ እናት የሆነች ህፃን ልጅ ነበረች እና ደግሞ እንደምታውቁት ኢቤስ ላይ ስትመጣ በጣም ትንሽዬ ልጅ ነበረች። በጣም የምታምር የሆነች የምታሳሳ፣ ውይ ወይኔ የምታስብል አይነት ልጅ ምክንያቱም በዛ እድሜ ውስጥ የልጅ እናት ሆና የልጅ እናት ከመሆን አልፎ ደግሞ በቤተሰብ አለመፈለግ፣ በተለይ በእናት ባባት አለመፈለግ፣ ጎዳና ላይ መኖር ከዛ ደግሞ ልጅ ማሳደግ የሚባለውን ከባዱን ኃላፊነት መቀበል እነዚህ ነገሮች በሙሉ ተደራርበው እዛ ሚዲያ ላይ ስናያት እውነት ለመናገር የዋንትያን የመጀመሪያ ቪዲዮ አይቶ ያላለቀሰ የወለደም ያልወለደም እናት የሆነም አባት የሆነም እንዲሁም ደግሞ ያልሆነም የእሷን ቪዲዮ አይቶ ያላለቀሰ የለም። ከዛ ያው እንደምታውቁት አብዛኛው ኢትዮጵያዊ ሁሉም ኢትዮጵያዊ የቻለውን ያህል ሁሉም ባይባልም አቅሙ የቻለ በሙሉ ሀገር ውስጥም ከሀገር ውጭም ያለ ሰው ገንዘብ በማዋጣት ለዋንትያ ለወደፊት ህይወት ለማስተካከል የአቅሙን ተረባርቧል ማለት ነው። ከዛ በኋላ አመት ወይም ሁለት ዓመት ከቆየች በኋላ ዋንትያ ማሳደጊያ ውስጥ ገብታ ነበር። ምክንያቱም ደግሞ እድሜዋም ስለማይፈቅድ ራሷን ችላ ማስተዳደር ወይም ደግሞ ገንዘቦችንም ያው መጠቀም እድሜ ላይ ስላልነበረች ለልጇም ለሷም ህይወት ሲባል ማሳደጊያ ገብታ ነበረ። ነገር ግን ከማሳደጊያ በራሷ ጊዜ አልፈልግም ብላ ወታለች። እኛ ኃላፊነታችንን ከዚህ በኋላ ማንሳት እንችላለን ብለው የማሳደጊያ ባለቤቶች ወይም ደግሞ ማሳደጊያ ላይ የነበሩ ሰዎች ኃላፊነቱን የወሰዱ ሰዎች ኃላፊነታችንን አንስተናል በሚል ወደ ሚዲያ ሲመጡ ብዙዎቻችን ዋንትያ አይ በቃ አበቃላት ብለን ነበረ። ነገር ግን እሷ ያንን ሳይሆን ያየሁት እኔ ዋንትያ ላይ ምን አየሽ ካላችሁኝ፣ የምትገርም እናት ናት፣ ለልጇ ማለት ነው። ልጇን እስካሁን ድረስ ኢቨን 18 ዓመታውን ሞልቷታል። ከዚህ በኋላ ምንም ጥያቄ የለውም። ራሷን በራሷ ማስተዳደር ለራሷ መሆን የምትችል ጀግና እናት ነው የምትሆነው። ምንም ጥያቄ የለውም። በነገራችን ላይ የሰው ልጅ ህይወት እውቀት ካስተማረው ይልቅ ህይወት ያስተማረው ሰው በጣም ጠንካራ ነው። እና ጠንካራ ሴት እንደምትሆን ጠንካራ እናት እንደምትሆን ተስፋ አደርጋለሁኝ። ምክንያቱም ያሳለፈችው ነገር ራሱ ስለሚያጠነክራት ማለት ነው እና ዋንትያ ለልጇ በቃ ያልጠበቅ ነውን ያህል ያልጠበቅ ነውን በቃ ማለት ብዙዎቻችን ያሰብነው ልክ ያልነበረ ህይወት ነው። የሆነ ነገር ውስጥ የገባች ነበር የመሰለን ነገር ግን ያ ሳይሆን እሷ ልጇን አጠገቡ አድርጋ ልጇን ቀጥ አድርጋ ይዛ የራሷን ህይወት እየሰራች እንደውም አብዛኛው ትልልቅ የሚዲያ ሰዎች እንኳን ትልልቅ በሙያ ላይ ያሉ ሰዎች የሆኑ ተገቢ ያልሆኑ የህዝብ አስተያየቶች ሲመጡባቸው ምላሽ ይዘው ምን አሁን ላይ እንደምናየው በፓርላማ ደረጃ እንኳን ሰጣ ገባ ምላሽ ይዘው ሲመጡ፣ ዋንትያ ያ ሁሉ ነገር ስትባል አንድም ሰው ለአንድም ሰው ምላሽ ሳትሰጥ ራሷን ግን ቀጥ አድርጋ አቋቁማ ዛሬ ላይ እዚህ ደርሳለች ማለት ነው። በጣም ጀግና ናት። በነገራችን ላይ ዋንትያ ለወደቁ ሴቶች አይ አይነሱም በቃ ለተባሉ ሴቶች ጥሩ ትምህርት መሆን የምትችል ሴት ናት። ብራችንም መልሽ ስትባል፣ በእኛ ብር ጠገብሽ ስትባል ብዙ ነገር ተብላለች። ለአንድም ሰው ግን ምላሽ አልሰጠችም። ምላሽ የሰጠችው እሷ በምንድነው የሆነ ስቴፕ ከህይወቷ ከፍ በማለት ነው። በዚህ ነገሯ በጣም ነው ማደንቃት። ሌላው ነገሯ በጣም የምወድላት እናትነቷን ነው በቃ ለልጇ እናት ናት። ከልቧ እናት ማለት ነው። ልምድ ያለው እናት ነው የምትመስለው። ልጇ እንደምታዩት፣ የልጇ በነገራችን ላይ በጥሩ እንክብካቤ የተያዘ ልጅና ያልተያዘ ልጅ በደንብ ነው የሚያስታውቀው። ይኸው ልጇ እንደምታዩት፣ ኢቨን ቪዲዮ እንኳን እየሰራች ልጇ ስገባባት እንደ ሌሎች ሰዎች ገፍተር ምናምን እንኳን አታረጋትም። ይኸው እንደዚህ አብራት ነው በቃ እስካሁን ድረስ አብራ ልጇን ይዛ እያሳደገች ያለች ጀግና ሴት ናት። ሌላው ግን ዋንትያ ጀግንነትሽን ብቻ ብቻ አውርቼ ማለፍ የማልፈልገው ነገር ዋንትያ መማር አለብሽ። ትምህርትሽን አልጨረሽም። በልጅነትሽ ነው ብዙ ነገሮች የተቋረጡብሽ። አሁን ላይ ደግሞ ገንዘብ አለሽ፣ ገንዘብ አግኝተሻል። ኦኬ፣ ዝናም አለ ጥሩ ነው። ግን ደግሞ ትምህርት ደግሞ አስፈላጊ ነገር ነው። ባለው ነገሮች ላይ ትምህርት ቢጨመርበት ለነገ ለልጅሽም ለአንችም ለልጅሽ ራሱ ኩራት ነው የምትወኙ፣ ለአንችም ደግሞ እውቀት ይጨመር ጥሩ ነው እና ተማሪ፣ ትምህርት መማር ግድ ነው። ጎበዝንሽ አይኖ አውቃለው፣ ግን ትምህርት ደግሞ እንዲጨመርበት ምክሬን ያው በዛዋት ማስተላለፍ እፈልጋለሁ እንደ ታናሽ እህት ማለት ነው። ታናሽ እህቴ ብትሆኚ አሁን አንቺ ለምሳሌ እኔ እህትሽ ብሆን እንድትማሪልኝ ነው የምፈልገው። እና አብዛኛው ከጎኗ ያላችሁ ትልልቅ ቲክቶከሮች ወይንም ደግሞ ዩቱበሮች ያላችሁ አብራችኋት የምሰሩ ልጆች እንድትማር ደግሞ አብዛኞቻችሁ የእሷ ታላላቆች ናቸው ብዬ ስለማስብ ነው። እንድትማር ምከሯት፣ ገፋፏት፣ አይዞሽ በሏት፣ አበርቷት። ከዚህ የበለጠ በእውቀት የታገዘ እንዲሆን ማለት ነው ሁሉም ነገሯ። እንግዲህ ዋንትያ መልካም ልደት፣ የበለጠ ሰክሰስፉል ሆነሽ ልጅሽ ደግሞ አድጋ ነገ የድካምሽን ፍሬ ዋጋሽን እንድትከፍልሽ አድርግልሽ። መልካም ልደት፣ የተባረከ ዘመን ይሁንልሽ ቀሪው ዘመንሽ። አመሰግናለሁ። ቻው ቻው።